ጤና ይስጥልኝ ተመልካቾቻችን፣ ዜና በምልክት ቋንቋ እናቀርባለን። የሃይማኖት ተቋማት ለሰላምና ለዘላቂ ግቦች መሳካት ሚናቸው የጎላ መሆኑን ፕሬዚዳንት ታዬ አፅቀ ሥላሴ ገለጹ። የኢትዮጵያ ሃይማኖት ተቋማት ጉባኤ ከአፍሪካ ህብረት ጋር በመተባበር ዓለም አቀፍ ጉባኤ አዘጋጅቷል። ይህ በጉባኤው የአፍሪካ ልማት ለማሳካት በሚያተኩ ጉዳዮች ላይ ውይይት የተደረገ ሲሆን ፕሬዚዳንት ታየ አስገስላሴ የሃይማኖት ተቋማት ለዘላቂ ልማት በትኩረት መስራት እንደሚኖርባቸው በዚህ ወቅት ተናግረዋል። የሃይማኖት ተቋማት በአብሮነት በሰላም እንዲሁም በአፍሪካና በዓለም አቀፍ ደረጃ የሚያስተዋሉ ችግሮች ለመቅረፍ ድምፅ ለሌላቸው ድምፅ በመሆን ለቀጣይ ችግሮች መፍትሄ ለመስጠት ተቀራርበው መስራት እንደሚገባቸው አስገንዝባል። የአፍሪካ ህብረት ኮሚሽን ሊቀመንበር መሀመድ አሊ ዩሱፍ በበኩላቸው የአፍሪካ ህብረት የጂ ሀያ አባል እንደመሆኑ ለሃይማኖት ነፃነትና እኩልነት በትኩረት መስራት አፍሪካን ሰላምና ልማት አሁን የሆነ አገር ለማድረግ ይሰራል ብላል። የህዝብ ተወካዮች ምክር ቤት ትላንት ባካሄደው ስድስተኛ አመት የስራ ዘመን ሀያ ዘጠነኛ መደበኛ ስብሰባ አራት የተለያዩ አዋጆችና ስምምነቶች አጸደቀ። ምክር ቤቱ ሁለት የብድር ስምምነት ረቂቅ አዋጅ አንድ የአየር ትራንስፈር ስምምነትና የአፍሪካ ፋይናንስ ኮርፖሬሽን ማቋቋሚያ ስምምነት ነው ያጸደቀው። የጸደቁት አዋጆችና ስምምነቶች ኢትዮጵያ በአጠቃላይ እያከናወነች ያለው ስራ የሚያጠናክሩ ስለመሆናቸው ተጠልሷል። ከጸደቁት የብድር ስምምነት ረቂቅ አዋጆች አንዱ በኢትዮጵያና በጣሊያን መካከል የአካባቢና የአረንጓዴ ኢኮኖሚያዊ ልማት የበጀት ድጋፍ በስተማ ስምምነት ነው። ስምምነቱ ኢትዮጵያ ለአየር ንብረት ለውት ለውጥ የማይበገር ኢኮኖሚ ልማት ለመገንባት የምታደርገው ጥረት የሚደገፍ እንደሆነ ተገልጿል። ቀጠናዊ ሰላምን ለማረጋገጥ አገራት በመተማመን ላይ የተመሰረተ ትብብርን ማጠናከር አለባቸው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ምክትል ጠቅላይ ሚኒስትሩ የአፍሪካ የመረጃና ደህንነት አገልግሎት ኮሚቴ የምስራቅ አፍሪካ ቀጠናዊ ስብሰባን አስጀምረዋል። ለቀጠናዊ ሰላም ኢትዮጵያ አያሌ መንገድ ተጉዛለች ያሉት ምክትል ጠቅላይ ሚኒስትር ተመስገን የትኛውም አገር ከሌሎች ተነጥሎና ጎረቤቶቹ በደህንነት ስጋት ውስጥ ሆነው ብልጽግናውን ሊያረጋገጥ አይችልም ብለዋል። በተያዘም ዜና የአፍሪካ የመረጃና ደህንነት አገልግሎት ኮሚቴ የምስራቅ አፍሪካ ሊቀመንበር እና የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር ጀኔራል አምባሳደር ሬድዋን ሁሴን ምስራቅ አፍሪካ ባለፉት አስር ዓመታት ተለዋዋጭ ዘርፈ ብዙ የደህንነት ስጋቶች እንደተጋርበት ገልጸው ስጋቶች ለመገለጽ በትብብር መስራት ይገባል ብለዋል። መሐመድ ኤል ኤሚን የአፍሪካ ህብረት ኮሚሽን ሊቀመንበር ተወካይ በበኩላቸው እንደዚህ አይነቱ ትብብር ግጭቶችን ለመከላከል ባሻገር የአጀንዳ 2063 ግቦች ለማሳካት መሰረት ነው ብለዋል። ተወካዮች ምክር ቤት የዲሞክራሲ ጉዳዮች ቋሚ ኮሚቴ አባላት በአማራ ክልል ተጠሪነታቸው ለተወካዮች ምክር ቤት የሆኑ የተለያዩ ተቋማትን የመስክ ምልከታ አካሂደዋል። የቋሚ ኮሚቴ አባላት በምልከታ በኋላ እንዳሉት በመደበኛ የስራ ክንውናቸው የስራቸው መልካም ስራዎች አሉ። በዚያው መጠን ግን ተቋማት የተሰጣቸውን ተልዕኮ በአግባቡ ለማከናወን የጸጥታው ሁኔታ ተግዳሮት እንደነበረባቸው አሳይተናል ብለዋል። በመጨረሻም በኢትዮጵያ ያለውን የእንስሳትና አሳ ሀብት ልማት ለማሳደግ የሚረዳ ሰነድ ይፋ ሆነ። ሰነዱ በዘርፉ ያሉትን አመቺ ሁኔታ ማበረታቻዎችና ልዩ ልዩ አቻ ሁኔታዎች በማቅረብ የግሉ ዘርፍ ተሳትፎ ለማጠናከር ለማሳለት ያለመ መሆኑን የግብርና ሚኒስትር ዴኤታ ዶክተር ሰፊያ ካሳ ገልጸዋል። ሰነዱ የኢትዮጵያ ግብርና ሚኒስቴር ከዓለም አቀፍ እንስሳ ምርምር ኢንስቲትዩት ኤልገሪ ጋር በትብብር እንዳዘጋጀው ተገልጿል። የአገሪቱን የእንስሳትና አሳ ሀብት ልማትን ለማሳደግ አይነተኛ ሚና እንደሚጫወት የተነገረለት ይህ ሰነድ አዳዲስ የሳይንስና የምርምር ውጤቶችና ቴክኖሎጂዎች ያካተተ እንዲሆን በየጊዜው እየተሻሻለ ለባለሀብቱ፣ ለዘርፉ ባለድርሻዎች መቅረብ እንዳለበት የዓለም በኢትዮጵያ የዳይሬክተር ጄኔራል ተወካይ እንዲሁም የዓለም አቀፉ የግብርና ጥናት አማካሪ ግሩፕ በኢትዮጵያ ሰብሳቢ ናኮሎ ኮቪክ ተናግረዋል። ዜናው አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ።